ይቅርታ ስለ እነሱ ይቅርታ የሚፈስ ደሜ ይህ ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ የይቅርታ ማግኛችን የስሬት መስዋዕታችን መሆኑን ሲያመለክት ይቅር በላቸው ደሙ እየፈሰሰ ይቅር በላቸው፣ የእኔ ደም መፍሰስ፣ የኔ ስጋ መቆረስ፣ የኔ መገረፍ፣ የኔ መሰቀል ለእነሱ ይቅርታ ማግኘት ይቅር በል አለ። በሱ በኩል ወደ እግዚአብሔር የሚመጡትን ሁሉ ሊያድናቸው ይቻለዋል በሱ በኩል የሚመጡትን ወደ እግዚአብሔር መስሊ ያድናቸው ይቻላል። ሕያው ነውና ለዘላለሙ ያስታርቃቸዋል ይላል። ሕያው ነውና ያለው በእኛ ስግደት ኃጢአታችን ይደመሰስልናል ብለን አይደለም፣ የእኛ ስራ ያጸድቅናል ብለን አይደለም። ምንድን ነው? ዕብራውያን ምዕራፍ 9 ቁጥር 12 ላይ የገዛ ደሙን ይዞ የሰው እጅ ወዳልሰራት መቅደስ አንድ ጊዜ ገባ ይላል። እንግዲህ እኛን ስለ መውደድ አንድ ሺ ሁለት ሺ ሶስት ሺ አምስት መቶ ሺ ስድስት መቶ ሺ በጎችን ቢያርድልን ባልተደነቀም ነበር። በገዛ ደሙ እኛን ለማዳን ገባ፣ ታመመ። በሰው ልጆች እንኳን ሊፈጸሙ የማይገባቸው የድፍረት ስራዎች በእሱ ላይ ተደረጉበት። እግዚአብሔር አንድ ልጁን ለዓለም ቤዛ አድርጎ እስከ መስጠት ድረስ ይህንን ዓለም እንዲሁ ወዶታል፣ ይላል። አባ ስራይ ሎሙ እስመ በዘየአምሩ ይገብሩ፣ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። ስጦታ የፍቅር መገለጫ ነው። የሰው ልጅ ከልቡ የወደደውን ሰው ልቡን አውጥቶ መስጠት ስለማይችል የልቡ ውክልና የሚሆን ስጦታን በቁሳቁስ በስጦታ በልብስ በምግብ በሌላውም በኩል ያስተላልፋል። አካሉን ግን የሚሰጥ አይገኝም። ያንን ቢሆን የምናደርገው ለወደድ ነው ነው ለጠላ ነው አናደርግም። ቅዱስ ጳውሎስም ይናገራል። ለወዳጅ ስ እንኳ ቢሆን የሚሞት ይገኛልን? ብለዋል ሮሜ ምዕራፍ አምስት ላይ ለወዳጅ እንኳን የሚሞት አይገኝም። እሱ ግን ጠላቶች ሆንን ሳለን ሞተልን። እግዚአብሔር ደግሞ አንድ ልጁን ብዙ ልጅ ኑሮት አንድ ልጁን የሰጠን አይደለም፣ ተቀዳሚ ተከታይ የሌለው አንድያ ልጁን በመስጠት ዓለምን እንደወደደ ገለጠ። እንዘጸሩን ንህነ ለእግዚአብሔር ተሳለን በሞተ ወልዱ ሮሚያ አምስት አስር ላይ እንደገለጠው የእግዚአብሔር ጠላቶች ሆነን ሳለን እግዚአብሔር በልጁ ሞት ይቅራለን ታረቀን ይላል። ይህ እግዚአብሔር የሰጠን ውድ ስጦታችን ነው፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። አስቀድመን እንደተናገር ነው። ወኖላዊሰ ሄር ይሜጡ ነፍሶ ቤዛ ነፍስ አባግ ይሁ መልካም እረኛ ግን ሰውነቱን ለበጎቹ ቤዛ አድርጎ አሳልፎ ይሰጣል ስላለ ለበጎቹ ራሱን በመስጠት እንደወደደን በዚህ ታወቀ ማለት ነው። ፍቅርም እንደዚህ ነው። ከዚህ የበለጠም ፍቅር የለም፣ ራስን ከመስጠት በላይ። አባት ልጁን ቢወደው እንጀራ ቆርሶ ያጎርሰዋል፣ ከልብሱ ቀዶ ያለብሰዋል፣ ርስቱን ያወርሰዋል። የገዛ ስጋውን ግን አያበላውም አያጠጣውም። አይደረግምም፣ እንደዚህም ሊሆን አይችልም። ጌታችን መድኃኒታችን ኢየሱስ ክርስቶስ በፍየሎች ደም፣ በኮርማዎች ደም፣ በበጎች ደም እኛን መውደዱን አልገለጥም። ወክርስቶስ እሰ ከሆኖ ሊቀ ካይናት ልንተት ምጽ ሰናይት በውስተት ሄይስ ወተ አቢ ደብተራ በደመዚአሁ ቦአ ውስተ ደብተራ እንተ ኢገብረ እደ ሰብእ ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ለምትመጣው መልካም ነገር ለመንግስተ ሰማያት ሊቀ ካህናት ሆኖ የገዛ ደሙን ይዞ የሰው እጅ ወዳልሰራት ደብተራ ድንኳን አንድ ጊዜ ገባ ይላል። ክርስቶስ ለሰው የሰጠው ስጦታ ምንድን ነው ተብለን ብንጠየቅ ራሱን ነው የሰጠን። የዮሐንስ ወንጌል ምዕራፍ አራት ላይ እንደምንመለከተው ውሃ ቀጂቱን ሴት ሶበሰ ተአምር የጸጋሁ ለእግዚአብሔር አንቲ እምሰአልኪዮ የእግዚአብሔር ስጦታ ምን እንደሆነ ብታውቂ ኑሮ አንቺ ትለምኝ ነበር ያላት። የእግዚአብሔር ስጦታ ያለው ራሱን ነበረ። እኔ ስጦታሽ ነበርኩ ብታውቂ ኑሮ እኔ ስጦታሽ እንደሆን ትለምኝ ነበር ይላል። የሰው ልጅ ትልቁ ስጦታ ጌታችን ኢየሱስ ክርስቶስ ነው። አንደኛው መሳይት መሆኑን፣ ሁለተኛው ሊቀ ካህናት መሆኑን ሶስተኛው ንጉስ መሆኑን ገልጧል። መሥዋዕት መሆኑን እሱ እየተሰቀለ ይቅር በል ሲል በእሱ መሥዋዕትነት ዓለም ይቅርታን እንዳገኘ ሲነግረን ነው። የመሥዋዕቱ በግ የተባለው ተፈጸመ። ዮሐንስ ወንጌ ምዕራፍ አንድ ላይ ዮሐንስ ነዋ በግ በግኡ ለእግዚአብሔር ዘአትት ኃጢአት ዓለም የዓለሙን ኃጢአት የሚያስወግድ የእግዚአብሔር በግ እንሆ ብሎት ነበር። አሁን ያ መሥዋዕት ክርስቶስ መሆኑን ሲገልጥ ደሙ እየደማ ደሙ እየፈሰሰ ስጋው እየተቆረሰ ይቅር በላቸው አለ። በእኔ ደም፣ በእኔ መስዋዕትነት፣ በእኔ ስጋ መቆረስ፣ በእኔ ደም መፍሰስ ይቅርታ እንስጣቸው አለ። ቅዱስ ጳውሎስም ዕብራውያን ምዕራፍ አንድ ቁጥር ሦስት ላይ ሲናገር በአካለ ሕላዌሁ ገብረ በዘያነጽህ ሀጣዊኢነ ኃጢአታችን በገዛ ደሙ ካነጻ በኋላ ይላል። በገዛ ደሙ ካነጻ በኋላ ይህ ለይቅርታ የሚፈሰው የመስዋዕታችን የኢየሱስ ክርስቶስ ደም ነበረ። የማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይም ሲናገር ዝንቱቱ ደሜ የዛ ሐዲስ ስርዓት ዘይትካው በይንተ ቤዛ በዛ ብዙሃን በስርየተ ኃጢአት ይህ ለብዙዎች የኃጢአት ይቅርታ ቤዛ ሆኖ የሚፈስ የሐዲስ ኪዳን ደሜ ይህ ነው ብሎ ነበረ። ቤዛ ሆኖ የሚፈስ ደሜ ይህ ነው። ቤዛ ማለት ስለዚያ ስለሌላው ጠበቃ የሚሆን ለውጥ የሚሆን ማለት ይቅርታ ስለ እነሱ ይቅርታ የሚፈሰድ ደሜ ይህ ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ የይቅርታ ማግኛችን የስርየት መስዋዕታችን መሆኑን ሲያመለክት ይቅር በላቸው ደሙ እየፈሰሰ ይቅርበላቸው የእኔ ደም መፍሰስ፣ የእኔ ስጋ መቆረስ፣ የእኔ መገረፍ፣ የእኔ መሰቀል ለእነሱ ይቅርታ ማግኘት መሆኑ ይቅርበል አለ። እሱ ዕለት ዕለት መስዋዕት ማቅረብ አያስፈልገውም እንደ ብሉይ ኪዳን ዲቃነ ካህናት። ለምን እነዚያኞቹ ይሞታሉ፣ ክህነታቸውም በሌላ ካህን ክህነት፣ በሌላ ሊቀ ካህናት ይተካል እስመ እያበው ሆሙ ሞት ይንበሩ ሞት እንዲኖሩ አይፈቅድላቸውም፣ እና እርሱሳ ዕለት ዕለት ይህንን ማድረግ አያስፈልገውም። እስመ ዘንተ ገብረ በምዕር ሶአርሶ ራሱን መሥዋዕት አድርጎ ባቀረበ ጊዜ ይህንን አንድ ጊዜ ፈጽሞታልና ይላል ቅዱስ ጳውሎስ። አንድ ጊዜ ፈጽሞታልና ዕለት ዕለት መሥዋዕት ማቅረብ አያስፈልገውም። እስመ ይሳር ክህነቱ ለዓለም ክህነቱም ለዘላለሙ አይሻርምና ለዘላለም እንደ መልከ ጼዴቅ ክህነት አንተ ለዘላለሙ የእግዚአብሔር ሊቀ ካህናትነት ተብሎ እንደተነገረ የእሱ ክህነት አትሻርም፣ ሊቀ ካህናትነቱንም የሚተካት የለም።